ምንም ቢፈጠር ጸብ ነው እንዴ ከኔ ጋር የምትፈልጊው? አይደለም፣ ጸብ ነው የምትፈልጊው አይደለም። ይኸውልሽ አሁን የተውኩትን ነገር እንድጀምር አታርቂ። ቢያንስ እኮ እኔ ከመንገድ እየመጣ ነው፣ ደክሞኛል። ንሳነብላ እና ጠጪ እራት ይባላል አይደለ? እንግዳ ነኝ። እየቀለደች እኮ ነው። ሰላም ቤተሰቦቼ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ። እንግዲህ እንደምታዩኝ ተሽሎኛል። አሁን እግዚአብሔር ይመስገን በጣም ተሽሎኛል። ጥሩ በጥሩ ሁኔታ ላይ በጥሩ ሁኔታ ላይ ነኝ ያለሁትና ትንሽ ወፈርኩ አይደል? ያው ታማሚ ስትሆኑ የሚንከባከባችሁ ይበዛል። ፕሮቲን ፕሮቲኑን ብቻ ነው የሚሰጧችሁና ትንሽ ሳልወፈር አልቀርም። ተመሽቶኛል። እንደዚህ አይነት ምቾት ቢቀርም ማለት ነው ቤተሰቦቼ ያው ትንሽ ሙሉ በሙሉ ጤነኛ በመሆኔ በተሽሎኝ ከእናንተ ጋር መገናኘት በመቻሌ በጣም ደስተኛ ነኝ። ነገር ግን ትንሽ የሚያሰጉኝ ነገሮች አሉ። እንደምታውቁት ዛቻዎች አሉ እና ከኋላም ማን ምን እንደሚያደርግብኝ አላቅም። እንደ ከናንተ እኩል ነው እኔ ሁሉም ነገር የማየውና እኔ ጋር ያለው ነገር በሙሉ ወደ እናንተ ስለማመጣም እናንተም ስለምትከታተሉትም ስለምታዩትም ብቻ ትንሽ የሚያሰጋ ነገር አለ። ያው እንደምታውቁት እንደ ማንኛውንም ሰው ስራዎች ለመስራት አዲስ አበባ መጥቼ ሄጄ ነበረና ያኔ እንደምታውቁት ያው ከስራ ብዙም ርቄ ቆይቼ ነበረ። ነገር ግን በቆየበት ጊዜ ራሴንም እያደመጥኩኝ የተሻሉ ስራዎችም በኢንተርቴመንቱ ዙሪያ እሰራለሁ ብዬ አስቤ እንደ ማንኛውም ሰው እቅድ አውጥቼ ቤት ተከራይቼ አዲስ አበባ ላይ ቀላል የማይባል ወጪዎችን አውጥቼ ዝግጅት እያደረኩ ነበር፣ የተሻለ ስራ ይ ይመጣለሁ ብዬ ማለት ነው። ነገር ግን ይህንን ሁሉ የሚያፈርስብኝ ነገር ከበስተኋ ላይ ያው አይ ቲንክ ይመስለኛል። ደግሞ እኔ ብዙ የምጠራጠራቸው ነገሮች አሉ። የራሴ ውስጥ አዋቂ የሆኑ ሰዎች የኔ እንቅፋት ለመሆን አስበው ይሆናል። አሊያም እንደምታውቁት ከዚህ በፊት ቀላል የሚባሉ ስራዎች አልነበረም ስሰራ የነበረው እና ግን ያን ሁሉ ጊዜ አልፎ እንዴት አሁን ደግሞ ሊከታተሉኝ አሁን ለምንስ እኔ ላይ ጥቃት ሊያደርሱ ይችላሉ የሚልም እንድጠራጠር የሚያደርጉ ነገሮች አሉ። ውድ ቤተሰቦቼ ብዙ ጊዜ የሚያጠቃችሁ ከጎናችሁ ያለ የእናንተን ስኬት ፈላጊ የሚመስል ውስጡ ግን ሌላ የሆነ የራሳችሁ ሰው ያጠቃል። አንድ ማለት የምፈልገው ነገር እኔ በሕይወቴ በጣም ብዙ ነገሮችን ብዙ ቻሌንጆችን አሳልፍ ያለው በዚህኛው አመት ግን በጣም ብዙ ብዙ ብዙ ማለት የተፈተንኩበት ጊዜ ነው ያሳለፍኩት። እና አደራ ግን እኔ ያሰብኩት ወይም እኔ ማውራት የፈለግኩት ስለሌላ ነገር ነው። አንዳንድ ሰዎች ደግሞ ከሌላ ሰው ጋር እንዳታገናኙብኝ፣ ከሌላ ነገር ላይ እንዳታገናኙብኝ። እንደዚሁ የሰዎችን ጣዕም ያወቁበት አመት ነው ይሄ። እንደዚህ አይነት ሰዎች አሉ ወይ ብዬ የሰውን ከርቀት አውቄ በቅርበት አቅርቤ ደግሞ የሰውን ጣዕም የሰውን ጥሩነትን ያወቁበት ጊዜ ነው። እንደዚሁ ደግሞ ብዙ አመት የለፋሁላቸው ብዙ አመት የደከምኩላቸው እንደ ማንኛውንም ጓደኛ በጓደኛ መሀል ዋጋ መከፋፈል አለ፣ ዋጋ የከፈልኩላቸው ሰዎች እኔን ለማጥቃት እኔን ለመውጋት ብዙ ርቀት የሄዱበት ጊዜ ነበረ። ወይንም በጓደኝነት ብዙ ዋጋ የተከፋፈለን ወይም የከፈልኩላቸው ሰዎች ናቸው አሁንም የዚህም ከጀርባም ጥርጣሬውም አንዳንዴ እሱም ያ ነገርም አለበት ብዬም እንዳስብ ያደርገኛል። ብቻ ብዙ አላውራ ብዙ ካወራ ነው በዚህ ቪዲዮ አይደለም ቀናቶችም ወራቶችም አይበቁንም። እና ለማንኛውም አሁን ያለሁት አዋሳ ነኝ። አዋሳ ተመልሻለሁ፣ ምክንያቱም ትንሽ እዛ ጋር ያለውን የነበረውን ነገር በሙሉ ስለምታውቁት። ማምለጥ አለብኝ ቦታ መቀየር አለብኝ፣ በሚል ወደዚህ አዋሳ መጥቻለሁ። ገላ ጋ ተነጋግረን አንዳንድ ነገሮች ለማስተካከል እሷም እየመጣች ነው። አንድ የምንሄድበት ቦታ አለ። ያው እዚህ ሆኜ እስኪ ከእናንተ ጋር የሚያቀራረበኝን የሚያገናኘንን ቪዲዮ ሰራለሁ እያስብ ያለሁ ገላ ጠራት አለው። ገላ ስትመጣ ግን ያው በእኔ መታመም ውስጥ ብዙ ስትጨናነቅ ነበረ ፈተናም ነበራትና ያንን የሚያስረሳትን ወይም ደግሞ ትንሽ ስ ዘና ላድርጋት ብዬ ይዣት የሆነ ቦታ ወስዳት ነው ማለት ነው። ገላ እየመጣች ነው። ገላን እንጠብቃት። እንዲህ እያልኩ ደግሞ እየተሳቀኩ ነው። እዚህ ራሴን እያመመኝ ስለሆነ፣ ለማንኛውም ገላን እንጠብቃት። ስለ ሁሉም ነገር የሚያውቀው እግዚአብሔር ትንሽ ሰላም። ሰላም አለ። ምንድን ነው? ከየት መጣ? ከሳለ ደህና ነኝ። ከየት መጣሽ? ገላ ምንድን ነው? ምን አወርታችሁ ነው? እኔ አንቺን ላዝናናሽ ነው። አዲስ አበባ ምን ሆነሽ ነው ማለት እንዴት መጣሽ እናት አንቺ እዚህ? እህ? ተከትያችሁ ነው የመጣው እንዴት ተከትለሽ መጣሽ ለምን መጣሽ? ከእናንተ ጋር መሆን ስላለብኝ አንቺ ከኛ ጋር አንቺ ምን ቤት ነሽ እና ነው ከኛ ጋር የምትሆኝው ከኛ ጋር መሆን ለምን አስፈለገ? አንተ ጋር ሆኜ አንተን ላስታምም ለምንድን ነው አንቺ የምታስታምሚኝ ገላ ምንድን ነው እንዴት ያ እኮ እንዴት ተገናኛችሁ እንዴት ለምን ነገርሻት ያለንበት ቦታ? ማለት ውጣ ምናምን ብላ የሚያስፈራ ነገር ነግራናለች አይደለ ስለዚህ እኔ ቢያንስ ልደበቅ ልሸሸግ ከዛ በቃ ህይወቴ ላትርፍ ያድር የመጣሁት ስለዚህ ለምንድን ነው ሰው ወይስ ቀልድ ነው ማለት ይሄ የምታወሪው ነገር በሙሉ ቀልድ ነው እንዴት ናት እንዴ ማላካብደው ምንድን ነው ቻይ ማው ማለት ብቻሽን እዛ ስቶሪ ብቻሽን ማለት እ አሰ እየሄድን ነው ስላት፣ እኔም በቃ እመጣለሁ። እዚህ ለእኔም ለደልነኝ። ማስጊ ነው የምሄድበት ይሄ ለምስለኝ። ምን ልበላት? አይደለም ታዲያ ለእኔ ለምን አልነገርሽኝም ከመምጣቷ በፊት? አንተማ አንዴ ካልመጣች አትስማማም። እንዴት አትስማማ? ስለዚህ ከመጣች ልስማማ ነው እንዴ አንቺ? እኔ እኔ ልታስገድይ ነው እንዴ? ገላ ምንድን ነው እኔ አላማሽ አልገባኝም። ህፃን እየሆንሽ ነው። ሴት ልጅ ናት ጭራሽ ትሻታለሽ፣ ትንከባከቢያታል። አረ ገላ ግን እኔ ማለት ወይ እኔ የማላውቀው ነገር አለ? አንዱ አታካብ፣ በእናትህ ይሄ እኮ ቀላል ነገር ነው። እሷም ደግሞ በቃ ብዙ ነገር ትነግረኛለች። አሳምነኝ። ምንድን ነው የነገረችሽ ነገር ንገሪኝ፣ እኔ ንገሪኝ የነገረችሽን ነገር። ነገሮችን ቀላል አድርገው ማየት ይሻላል። ምኑ? እኔ ይኸውልህ፣ ሌላ አይደለም ሌላ ሴራ ምናምን፣ ሌላ ነገር አስባ አይደለም። በቃ ምንድን ነው ያሰበችው ታዲያ? እሷንም እያስፈራሯት ነው። ማን ነው የሚያስፈራ? እሱን ነገረችሽ ወይ? እኮ እኛ እኮ ድራማ ነው እየሆነብን ያለው ነገር። እሷ የሆነ ነገር ብትሆን ጸጸቱን አንቺ ነው። ምን የምታውቂው ነገር አለ? ጀርባውን ታቂያለሽ ወይ? በነገረችሽ ብቻ እንዴት ታምኛለሽ እኮ ነው። ምንም ስታ ስታ እራሱ ያስታውቃል እኮ ምን ክፋት ያሰበ ተንኮል ያሰበ ሰው ነው የምርም መልካም ሰው ያስታውቃል ስታውራ ነው በጣም ባለውለታሽ ነኝ አይደል ባለውለታሽ ነኝ በቃ ክሱ ይቁማል እኮ አቆምኩኝ አይደል ዘመድ የለሽም፣ አንቺ ቤተሰብ የለሽም። ሌላ ጥያቄ ተው ማለት፣ ሌላ ጥያቄ ተው ማለት፣ ሌላ ነገር አስበህ አይደለም። ደግሞ ካሰበችም በቃ ሆኖ እኛ እንጎዳ። ከሞትሽ በኋላ ምን ምን ታውቂያለሽ? ስለ እሷ ባግረው እንዷን ጀርባዋን ምን እንዳለ ምን ታውቂያለሽ? እሷ አይደለች እንዴት አዲስ አበባ ውጣ ብላኝ ወጥቼ መጣሁት። አይደል አንቺ ልታርፊ ነበር እዛ ስራ ልንሰራ ነበረ ክላስ ተዘግቷል ብለሽ ነበረ በቃ አይደል ተፈትነሽ ብዙ ነገር አቅደን ነበር ያ ሁሉ ነገር ያበላሸብን ማን ነው እሷ እሷም ሆም ብላ አይደለም እኮ ሆም ብላ መሆኑን እኮ ተናግራለች ሴታዝ የራሷንም ህይወት አታለች እኮ እዚህ ጋር እሷ የፈጠረች ብቻ ነገር አይደለም እሺ ቢያንስ ለምን አትነግረንም ለምን አትነግሪንም እናት እናታንቺ ከኋላ ያለው ነገር ለሙሉ። ማን ግልጽ አድርገሽ ለምን አልነግረኝም? ሁሉንም ነገር በሙሉ ያለውን ነገር በሙሉ ለምን አልነግረኝም? እሱ ቀስ ብለን ነግራቸዋለሁ። እናም መደበቅ ካለብን ያው ከእናንተ ጋር ሁኜ እኔም ልደበቅ። እስካሁን አሁን ድረስ እኮ ችግር ውስጥ ነኝ። ማ አንቺ ፋውለኛ ነሽ እንዴ? ማለት የሆነ ትልቅ የሰራሽው ፋውል አለ። እና ታዲያ ምንድነው? አሁን ገና ከመንገድ ገና እየመጣች ነው በቃ ታስጨንቃት ወይ ቀረ ተረጋግተን ነው ወደ በኋላ እናዋራን ገና ለአንቺ ለእኔ ለወንድምሽ እያሰብሽ አይደለም ገና ምንም ለማታውቂያት ከኋላዋ መጥፎ ነገር ይኑር ጥሩ ነገር ለይተሽ ወይ ደግሞ ልቀብርሽ የተዘጋጀችን ሴት ሊሆን ይችላል እኮ አሁን እየተቆረቆርኩሽ እባክህ እኔ ከማንም በላይ ለአንተ እንደማስብ ታውቃለህ እኔ የምናገረው ነገር አይደለም ግን ደግሞ እዚህ ጋር እሷም ታሳዝነኛለች እሺ ምን ምን ይሁን ብለሽ ነው የመጣሻት አሁን አንቺ ምን ይፈጠር ብለሽ ነው ምን ልታደርጊያት ነው የመጣሻት ትንሽ ከጭንቀት ከኛ ጋር የምትሆን ብዬ ነው ጠይቅሽ። የኔ ዞር ልበልና ትንገርሽ በስልክ ያው ሁሉ ስታወሩ በቃ አሳምናሽ። ስትመጣ ቢያንስ የተፈጠረው ነገር ከኋላ ያለው ነገር አልነገረችሽም ማለት ወይስ ነግራሽ አንቺ እኔ ለኔ ደብቀሽኝ ለጊዜው ብለሽ የሆነ ነገር አለ? እስኪ እኔ በቃ አረጋግኝ፣ የሆነ የምታውቂው ነገር ካለ። ነገር የለም ግን ደግሞ ቀስ ብለን እና እነግራቸዋለሁ ብላለች። ጊዜ መጠበቅ ነው በቃ። መቼ እስከ መቼ እሺ እኔ ጋር ለምን አመጣሻት? ማለት በሷ በእንትኗ በ በደህንነቷ እርግጠኛ ስትሆን ትነግረናለች። እሱን ነው ያለችኝ። አሁን ግን ይሄን ነገር ለአንተ ተነገረ። እሺ አሁን እሷን ይፈልጓታል አይደል? አንቺን ይፈልጉሻል እንዴ? ሰዎቹ እኔንም አንተንም ነው የሚፈልጉት። እና ታዲያ እኔ እሺ የገባሁበት ለምን ተከትለሽኝ ትገባያለሽ? አንቺ ቢያንስ ብቻዬን የማላውቀው ሀገር ላይ ከመሆን አብረን ብንሆንስ እኮ አንቺን እኔ እኮ ለራሴ በደንብ መደበቅ እችላለሁ። ግን አንቺ ስትመጪ አንቺን ተከትሎ ቢመጡ ሰኔ ጋር ብትተባበርኝና አብረን ብንጠፋስ ወደ ገጠር ብንሄድስ ማለት ከናንተ ጋር ብሆን እሺ ለሽ ገጠር እንደሚሄድ በምን አወቅሽ አንቺ? አ ወይስ አ ይኸውልሽ እቺ ልጅ ተልኳላት እመኝኝ ገላ ተልኳላት እመኝኝ። እየሰማሽ ነው አይደል? ነገሯን እያመቻችችልሽ ነው። የሆነ በቃ የሆነ ቦታ ላይ ብቻዬን የምሆንበት ቦታ ላይ እየተፈለገ ነው። ይሄ ግልጽ ነው። ሴት ልጅ ይሄን ያህል መንገድ ትጓዛለሽ ብለህ ነው? ሴት ልጅ እንዴት ነው ማትጓዘው? ሴት ልጅ ቢያንስ እኮ እኔ ከመንገድ እየመጣ ነው ደክሞኛል፣ እንሳ፣ ነብላ፣ ቡና ጠጪ፣ እረፊ ይባላል አይደል? እንግዳ ነው ይሄ። ቀለደች እኮ ነው። የምሬን እኮ ነው የሚያዘች ነው ማለት እማ ከመንገድ ከገባች እዛ እሺ እንትን አትልም፣ እራሷ ችላ እንትን አትልም። እኛ ጋር እኮ ነው የመጣችው፣ እኛ ጋር ማለት እንደ እኛ ጋር ነው የመጣችው። ገላ እያበርሽ ነው። እንደ እኛ ጋር ማለት ምን ማለት ነው? እኛ ጋር ነው የመጣችው። ድሮ እዚህ ድረስ መታ ታዲያ ምንድን ትቶ እንጠብቀን እኮ አሁን አብረሻት አይውልሽ። እማ ይቅርታ አድርጊልኝ እናት። ብዙ ነገሮች ትተናል፣ ብዙ ነገሮች አልፈናል። ስለዚህ አሁን አንቺ መተሻል አይደለ። ከመጣሽ አይቀር ያው የሆነ ቦታ ላይ እረፊ። ከተማ ግልጽ ነው። አብረሻት አትሄጂም አንቺ። ምን እንደምታ ባንቺ ልትመጣብኝ እኮ ትችላለህ። ከእናንተ ጋር መሆን ፈልጌ ነው ነው ነው የምታስቢው እንዴ! አረ፣ ልቀቂ! በእናት ድራም ነው ስመለው ታዲያ፣ ከላይ የት ልታርፍ ነው? እዚህ ድረስ መታደሙ ምን እየሆንሽ ነው? ገና ጨራሽ ቤት አስገብተሻ ዕቃ አስገብተሽ ነው የመጣሽው? የሆነ ነገር ይዛ ቢሆንስ እቤት ውስጥ ማ የሆነ ዕቃ ይዛ መታኛ ለታ የሆነ ወንጀል ልታሰራም እኮ ይሆን አለች። ልጅ እንዳመጣሻ መልሻል። እሺ ለሴት ልጅ ክብር የለህም እንዴ? ምን እየሆንክ ነው? ምን ነው የምትይዘው? ራሷን በራሷ የምታስተዳድር ለዛውም ለመቅጨት የበቃች የሆነ የሆነ ውጪ ነው የሆነ ነገር ማድረግ ምናምን የሚሰራ ነው ምናምን ስትለኝ ነበር። ሴት ናት አይደል እንዴ? ራሷን ሆቴል እኮ ይዛ መኖር የምችል ሴት ናት። እሱማ ቅቷት አይደለም። እና ቅቷት ካልሆነ ቅጠሪላት በቃ። በጣም ጠበቃ። አይ መጀመሪያም ብላኝ ነበር እኮ ግን እኔ የኛ ቤት እያለ እንዴት ውጪ ታድራለች እ ነገር ሳናስቡ ያልሆነ ገደል ውስጥ እየገባን ነው። ገላ እእኔ አላቅም አላውቅም የሆነ ነገር ውስጥ የሆነ አደጋ ውስጥ እየከተተችን ነው ይመስለኝ እና ቲከርታ ይሄ ሁሉ ስናገር ያው ከአንደኛ ያልነገርሽ ብዙ ነገሮች አሉ። አረልኝ ከቻልስ የምትነግሪኝ ነገር ካለ እኮ በግልጽ ንገሪ እና እኛም እንተባበር እኔም ይሄን ያህል አውሪ አይደለሁም። ግን ምንም በማናውቀው ነገር እኔ አንደኛ ከብዙ ነገር ያስተጓጎልሽ ነው። አንድ አላማሽን በግልጽ ብትነግርኝ፣ ማለት ከጀርባ ካንቺ ጀርባ ያለው ሰው ማን ነው? እሱን እኮ ቀስ ብለን እንደርስበታለን። ግን ላሁኑ ከናንተ ጋር ለሁን ቢያንስ አንተ ግላስታምክ አንተ ጋር ሆኝ ይላስ ላስታምክ። እኔ ተሽሎኛል። እግዚአብሔር ይስጥልኝ። ቲ ይሁልሽ አሁን ሄዳ የሆነ ቦታ ራሷ ትቻል አልጋ ተያዝ ስልክሽ አላታረ ችግር ከተፈጠረ ያን ትደውልልሽ፣ እኛ ለሰው ማዘዝ እንልክላታለን። ሰው ስለዚህ ነው፣ አሁን እሷ ነው ወደ ቤት ምን ማለት ነው? ከሷ ጋር እንዳታዝኝብኛ

አንዱ ለራሷ ብዙ ችግር ያለባት ልጅ ናት። አንተ ያንተ እንትን ደግሞ ብዙ ችግር እኮ የነገረችሽ ነገር ካለ ነገር፣ እኔ ምንም የነገረችሽ ነገር የለም። ግን በቃ አምኛታለሁ። ስለአመንኩት ደግሞ ያላመንኩበት ነገር ምንም ነገር እሆናለሁ። እሺ፣ እኔ እሷ ላውራ ቤት አትደር ምን አትሆን ካልክ፣ ደግሞ እኔ ብቻዋን ላውራት ሂጂ፣ ብቻዋን ላውራት ታዲያ፣ ሂጂ ብቻዋን ላውራት ላውራት እሺ። እንዳታስቀምጥ ምን ምን ማስቀምጥ አጥፋልኝ አጥፋ አንዴ አንዴ ይቀርፋ የውልሽ እናት እኔ የውልሽ አበት ብጭኝ ሂጅ እሷን የውልሽ የምነግርሽን ነገር አይ እኔ እና እሱ ተስማምተናል፣ በኋላ እንገናኛለሁ ወይ ደግሞ ከሰ ጋር ያገናኘኝ ነው ብለሻት ይጅ የሰማሽ ነው እሷን አሳምኛት እኔ ነው። እኔም በተረዳኝ ይሄው ልሽ ልንገርሽ አይደል፣ እሷን አሳምኛትና በቃ እኔ ዘመድ አለኝ እዚህ ትዝ ብሎኛል፣ ማቆሶ አለ፣ በቃ እዛ እደውላለሁ፣ ከሱ ጋርም ተስማምተናል፣ ከአንቺ ጋር በኋላ እንገናኛለን ብለሻት ይጃው አኔ እኔ አልኩሽ ነው። እንዴ ከእኔ ጋር የምትፈልጊው፣ ይሄው ልሽ አሁን የተውኩትን ነገር እንድጀምር አታርጊኝ፣ የምሬን ነው። ስለዚህ አሁን ይው የተኩትን ነገር መልሼ እንዳስጀምር፣ እና ሁሉም ነገር ወደ ህግ እንድወስዱ አታድርጉ። እሱ ከቻል ካደርገ እኔ ህጉ ምናምን አይደለም። ቢያንስ ከአንተ ጋር ሆኜ ከእኔ ጋር ምን አባሽ ሆነሽ ነው ከእኔ ጋር የምትሆኙ? ሴትዮ ልታስደበድቢኝ ነው ማለት? ሌላ ችግር አለብሽ እንዴ? ያለብሽን ችግር ንገሪኝ። ወይም ገላኔ ተስማምተናል የሆነ ለካ ዘመድ አላት እዛ ሄዳለት ልት መጣ ነው። የለኝም፣ አውቆ ነው። ንዲህ በጌታ በእናትህ በጥያት አልሄድም ልቀቀኝ፣ ማለት ጥያ ሄድለኛል። ጥያት ነገር አታድርግ፣ ጥያት አልሄድም በቃ ወይ ደግሞ ኃላፊነቱን እወስዳለሁ በቃ፣ ምንም ቢፈጠር እ ጥያት መሄድ አልችልም።